ለምንድ ነው ግን እኔ ቪዲዮ ስፖስት በፊት 20 ሺ 30 ሺ እስከ 60 ሺ ይታያል። ለምንድን ነው ሰብስክራይብ የማታረጉ? ሰው ገንዘብ ቆጥሮ ስለሰጥ አይደለም። እውነት ሰብስክራይብ፣ ላይክ፣ ሼር ስታደርጉ ሰውን ሰፖርት እንዳደረጋችሁ ቁጥር ነው። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ቀስ እንዴት ነው እንዴት ነው እንዴት ነው እንዴት ነው እንዴት ነው እንዴት ከበላን በጣም ቆየ። እንደዚህ ፈርሸን መሬት ላይ በጣም ቆይተናል እና እስኪ ዛሬ እንብላ ምሳ። ጠዋት በገብርኤል ላይ ነበርኩኝ እንጀራ ጋግሬ ወጥ ሰራው። አሁን ገና ወደ እህል እንገናኝ ነው። ዛሬ እንዴት ነው ወደ አረብ አገር ዱባይ ተቀናኝ ዛሬ ስታይሉ ያምራል። ሁሉ እንደዛ ቢሆን ጥሩ ነበር፣ ግን እኛ አበሻ በቃ ካልተሰቀን ምናምን ብቻ ነው። ግን እውነት እንደዚህ ቢሆን ያምር ነበር። ይሄ መፍረሽ ይባላል። ዛሬ ልጄ እረጅም ነው፣ ቲሸርትም እረጅም ነው። ምክንያቱም ሆዴ በሞላ እንኳን ግማሽ ሆዴ ምናምን እደባብቃሉ። እና እንዴት ነው? አላማረብንም እናንተ ቲሸርት ማለት ነው። ዛሬ ስንት አመት መሰለኝ። ዋው ዋው ዋው ዋው ታምራለች። ድሮ አትገባም ነበረ ዛሬ መልበስ የምትለበስ በቃች። ለዚህ ቲሸርት የተሸከምኩት ሲድብ እስካሁን ዛሬ እሱን እያጎበጠኝ እኔ ያስቸኝ እንዴ? ነው ጎንደር መናኸሪያ ፊት ለፊት ነው የገዛሁት። ወደ ፒያሳ ለነፍስነት ወይ እና ራስ ነው ምን እንዳልኩት ራስ ሰው እንደራሱ መስሎት ሰውን ስሳድብ ይገባቸዋል። ይሄ ዳጣ ነው በእኛ ሜጥ ሜጣ። ይሄ ደግሞ ስናፈጭ ነው ና ቁርጥ ያለበት ሰው ው የድንጭ ቁርጥ አድርጎ ስናፍጭ የሚያቀርበው። ለማንኛውም ፋሚሊዎቻችን እስኪ ተጋበዙልን እንብላ። አቶ እንደራሴም አለ በዚህ ስፓርታ ኬስ የሚባረው ሰው የተባረገ የሆነ ፋሚሊዎች እንብላ። እዚህ ጋር እንጀራው አንድ እንጀራ እንዳትሉ፣ ቁርጥ አለ እንዳቀራ ታያችሁ። እኔ ከዳጣ ነው የምጣፍተው

እናንተ ድስት አድርቆች ነው እንደዛ የምትሉኝ? ዳታ እንዴት እንደምናቃጥል በነገራችን ላይ የምትሰራ ሴት አበላሉ አጎራረሷ ያስታውቃል። ደስ ያላት ሴት አበላሉ ያስታውቃል። ይው ዋው! የማይሰራ ሰው ብዙ አይበራም። እሺ፣ የማይሰራ ሰው ስለሚሰጋ ይሁን ባሌ ምን ይለኛል ምን ጊዜ ፈጀችሁ ይለኛል እያላችሁ ነው መሰለኝ። አትበሉም። ከወንድ ልጅ የምጠብቁ ሰው እኔ ከማንም አልጠብቅም? ሰራሁ ነው በላል መሰራሉ ያልኩት የሚሰራ ሰው ብዙ ይባል ነው ማለት ፈልጌ ነው። ዳጣም ልጅ ነው። ኮሜንት ነፃ ነው አያስከፍሉም። ግን ደግሞ ሰቆምጡ እኔ ነግራችኋለሁ። ሁሌ እኮ ነፃ ነፃ አይደለም። ካላዩት መቆመት አይቻልም። አይቶ መጎመት ነው። እንትን ይህ ምንድነው? የወንድች ወይም የሰዎች እንዳትጠብቁ ስሩ። እኔ መንግስት ሰራተኛ አይደለሁ፣ ኢትዮጵያ ሰራተኛ ነኝ። እንደሚታወቁት ነፋ መሪዎቻችን፣ አትጨነቁ። ባላችሁበት ያላችሁትን ይዛችሁ ወደ ኢትዮጵያ ኑሮ በርካሽ በትንሽ

ትልፉ ይሄን ያህል ባይሆንም ሰው እየለምደ እናንተም ከስራ ጋር እየተላመዳችሁ መንገድ ቢስጥም በትንሽ ነገር ነው ጉዳቱ። በብዛት ከተጀመረ ግን ወለም ጉዳቱን ብዙ አስቡ። ትልቅ ነገር ብቻ ትውረት አትስጡ። ዛሬ ሰርቶ ነገ የተለወጠ ሰው የለም። አምስት መቶ ስድስት መቶ ሺ ብር ያለኝ ኢትዮጵያ ልዜባፈረው ምን ይሰራል ትላላችሁ። እና ከመቶ ሺህ ብር ጀምሮ ስራ መጀመር ትችላላችሁ። ከመቶ ሺህ ብር ጀምሮ ማለት ነው። አትስሟቸው፣ እነዚህ ተስፋ የሚያስቆርጡ ሰዎች የሆነ እነሱ እየሰሩ እናንተ እንዳሰሩ። በተለይ ቤተሰብ አታማክሩ፣ ብር ስትልኩላቸው የነበሩትን ወይም ከእናንተ ጉርሻ የለመዱትን ሰዎች አታማክሯቸው። አዎ ይሄ ስራ አለ ብለው አይጠሯችሁም። ሰውን የራሱን ምስጢር አይናገርም። እያገኘ አይ ምንም ትርፍ የለም። አንዳንዴ ለበዓል የሚዘረጉ ነጋዴዎች ይገርሙኛል። ምን እንደሆነ ውድነት፣ ውድ ምናምን። አንድ ቀን አቋርጦ ያ ቀን ቢያንስ ከከሰረ ከዋናው ሲጎድል፣ ግን ሁሌ ሲያቀርቡ፣ ሁሌ ሲሸጡ፣ ሁሌ ሲያቀርቡ ዋናው የሚጎልበት ሰውዬ ወይም የሚከስር ሰው እንዴት ሁሌ ማቅረብ አምችሉ? ስለዚህ ሰው አይናገርም፣ ተመስገንም እንኳን አይሉ። ስለዚህ ሰው የገለ ይሄን መክረኛ ብላችሁ አጠበቁ የልቡን መክረኛ ብላችሁ አጠበቁ። እንዳትመጭ ነው የሚሏችሁ እንዳትመጭ፣ ኑሮ ተወዷል፣ ኢትዮጵያ ነው፣ እኛ ባዶ እጃችን ነው፣ ከዱባይ እየገባ ነው። ይኸው አሁን እንዴት እንደምንኖር ሞኛቱ ነው ነው የምላችሁ። እንዲሱን ብላራፉ ኑሮ ውድነት ከእናንተ የለም ወይ እንኳን የሸመተ ያረሰ ማይችልሽ ትላላችሁ። ይህ እናንተ አስተሳሰብ ወይም ደግሞ በመጥፎ አመለካከት፣ በመጥፎ ሀሳብ የሚሞሏችሁ ሰዎች ናቸው ገብታችሁ እንጂ የሰው ልጅ ከሰራ የማይበላበት የማይጠጣበት ምክንያት የለም። ዋናው መልካም መሆን ያለባችሁ ገብታችሁ እንኳን ያረሰ የሸመተ የማይችል የሚሸምተው የሚሸምንበት አቅም ካለው እኮ ካረሰው ጋር እኩል ነው፣ ወን ካርሰም ሊበልጥም ይችላል፣ አይታወቅም። ስለዚህ እንኳን ያረሰ ሸመተም አይችልም፣ የሚሸምጠው እኮ የመሸመጥ አቅም ስላለው ነው። ትንሽም ሸመቴ አቅሙ፣ ብዙ ሸመቴ አቅም ብዙ ስለሚችል ነው። ስለዚህ እናንተ መረ ስላነካቸው አይደለም ማየት ያለባቸው፣ ወይም ሰዎች ስለነኩ አይደለም። ዋናው አለማችን ኢንዱስትሪያል እና አግሪካልቸር አለማውን በብዛት አግሪካልቸርም ነው፣ ይዘህ የምትኖረው በኢንዱስትሪ። ስለዚህ መሬት ስላረሰ አይደለም ማየት ጊዜ ቴክኖሎጂ። ስለዚህ ስንናገር አስተውለን ስንረግ አይተን ብንጓዝ ያምራል። አይ ማለት በጣም ብዙ ሰዎች በሰው ሀይምሮ የምትመሩ ይመስል እንደዚህ ባደርግ እንደዚህ ባደርግ እንደዚህ ባደርግ ትላላችሁ። እና ውዶችዬ፣ አገር መግባት ከፈለጋችሁ ይህን ያህል ብራለኝ፣ ምን ልስራ፣ ምን ላድርግ አትበሉ። መጀመሪያ ትመጣላችሁ፣ የሰውን ጸባይ ትላመዳላችሁ፣ ከአካባቢው ምንድን ነው የሚሰራ ትለምዳላችሁ፣ ታያላችሁ፣ ትዞራላችሁ። ብራችሁን ይዛችሁ መታችሁ መበተን አይደለም። ብራችሁን እንደዚህ ይዛችሁ አካባቢው ላይ ምን አይነት ሰው ነው የሚኖረው? ምን አይነት ስራ ቢከፍት ይሄዳል? ምን አይነት ያዋጣል? ትርፋማ ምን አይነት ነው ትርፋማ የሚያደርግ ብላችሁ ማየት መልመድ፣ መለማመድ። ከዛ በኋላ አንድ ሰው ምግብ ቤት ከፍት እኮ ምግብ ቤት ሄዶ ምግብ አዞ ይበላል። ወይም አንድ ወር የሆነች እህት ያሁን ምግብ ቤት ለመክፈት ከፈ እኔ አሁን ለምሳሌ ምግብ ቤት ለመክፈት ከፈለኩ ከሰው ቤት ለአንድ ወር ስራ አቃጠራለሁ በነፃ ቢሆን እለምዳለው አሰራሩ፣ ምናምን ለራሴ ከፍታለሁ። ነው እንጂ ሰው እንደዚህ እንደዚህ እንደዚህ ብሎ እውነቱን ሊነግራችሁ አይችልም። እውነቴ ነው ብላችሁ አትሸወሩ። የያዛችሁት ብር እውቀት ከሌለ ልምድ ከሌላችሁ እቃ ብቻ አርጋችሁ ልትቀሩ ትችላላችሁ። ወይ ግባት አርጋችሁ ሌላ ነገር ሊጎላችሁ ይችላል። ምግብ ቤት የሆነ ሱቅ የሆነ ፀጉር ቤት የሆነ ምናምን ሲሆን ሙሉ ማቴሪያሉን ካላሟላችሁ ምንም ነገር ተርፋ ማለፋችሁ ነው። በብዛት አይደለም። አንድ ጊዜ ያመጣችሁትን ብር አይደለም ሾም አድርጋችሁ የምትከፍቱበት ነው አይደለም። ይሄ ለመጠባበቂያ፣ ይሄ ለዚህ ተብሎ ነው የሚሰራው። አንዳንድ ሰዎች አረብ ሀገር መፍትሄ ታወጣላችሁ። ወደ አረብ ሀገር ስንሄድ አረብ ሀገር ብቻ ሰርተን የምንለውጥ ይመስላቸው አንሁም። አረብ ሀገር ስንቀመጥ አንለወጥም። አረብ አገር ስንሄድ እኛ አንለወጥም። ለምን ብትሉ ሰርተን ለሰው ነው? ሰርተን ለሰው ላቁ። ግን እንደዚህ ሆነ፣ እንደዚህ ሆነ፣ እንደዚህ ሆነ። ጠያቂያችን ዘመዳችን ብዙ ነው። አረብ ሀገር ስንሆን ኢትዮጵያ መተን ደግሞ የራሳችን ኑሮ ስንኖር ጠላታችን ብዙ፣ የገዛ ወዳጆቻችን ይጠሉናል፣ የገዛ ዘመዶቻችን። ስለዚህ ሞኛ ትሁን ይላችሁ። ንግድ ስትመርጡ ደግሞ የሆነች አንድ ላይ ትኩረት ስጡ። ወይ ምግብ ቤት፣ ወይ ቡቲክ፣ ወይ ምሯሯጥ የለም ከወደብ ምናምን ሳልባጅ ምናምን በቃ የሆነ ነገር ላይ ትኩረት ስጡ እንጂ እዚህ የምታስብ ከሆነ ከሀሳብ ነፃ ትሆናላችሁ። አንዳንድ ሰዎች ደግሞ እንደ ኦንላይን እንደምታያቸው ከኋላ የሚደጉማቸው ሰው ወይ ነጭ የጠበሱ ወይ ነጭ የወለደባቸው ምናምን ይሄ ጥፍራቸውን ቀጥሎ፣ ዊጋቸውን ቀጥሎ ሜካፕ ተሰርተው ምናምን፣ እነሱ ወይ ነጭ ጠብሰዋል ወይ ነጭ አስወልዷቸዋል ወይ ነጭ ተከራይቶ አስቀምጧቸዋል እነሱን አትኝ ማየት ያለባችሁ ስቅ ብሎ የሚሰሩት ነው። ማየት ያለባችሁ እና ምን መሰላችሁ፣ የሆነ ሰው መልእክት ማስተላለፍ ይፈልጋል። የእኔን ምን አታዩልኝም እያለ ነው። ዛሬ በፊታቸው ቀርቧል። ስለዚህ ይጠይቃል። ለምንድን ነው እንደራሴ መነሻ የምሉ ይችላል። ሰብስክራይብ ማታርጉ እያለ ነው ነው ሰላም ሰላም እንደራሴ መነሻ

ስለዛ ላይክ አርግተሽ ኮሜንት ኮሚንት ሰብ ይቻለ ሁሉም ነው ታውተሽ ሁሉም ነው፣ ሁሉም ናቸው። ሁሉም ንገራ ቅድስ ቅዱስ ጾታ ላይክ ታረጋል። ሌሎች እንዲያዩልኝ ንገራ። ሌሎች ደግሞ አዲስ ሰዎች ሰብስክራይብ እያደረጋችሁ ላይክ ሼር አድርጉ። ሰዓት እንዲሞላ ሰዓት እንዲሞላ ብቻ ሰብስክራይብ ሞልቷል። አጫውቱልኝ አጫውቱልኝ። ሰብስክራይብ ሼር ኮምፕሊት

በዚህ መልክ እንድንመጣ የደመቻችሁ ሰዎች ደግሞ እንደዚህ ባሳወቁ በምን መልክ እንድን ደግሞ ነገሩ የምትወዱ የምትደግፉ የምታበረታቱ ድግመታቸው የምትናገሩ ሰዎች አለን ሀሳብ ለመቀበል ዝግጁነት የሚሰማችሁ ይገሩን። እሺ ለምንድን ነው ግን እኔ ቪዲዮ ስፖስት በፊት ሀያ ሺህ ሰላሳ ሺህ እስከ ስልሳ ሺህ ይታያል። ለምንድን ነው ሰብስክራይብ ማታደርጉ? ሰው ገንዘብ ቆጥሮ ስለሰጥ አይደለም